ሰላም ጤና ይስጥልን። ይህ የአዋጭ ዜና ነው። ከዜናዎቹ ጋር አንዱ አለም ጌታቸው ነኝ። አብራችሁ ቆዩ። አዋጭ ከሚያዝያ 25 ቀን እስከ ግንቦት 8 2017 ዓም ድረስ ባሉት 12 የስራ ቀናት ከ203 ሚሊዮን ብር በላይ የብድር አገልግሎት ለአባላቱ ሰጥቷል። አዋጭ ባሳለፍነው ሁለት ሳምንታት ከሚያዝያ 25 ቀን እስከ ግንቦት 8 2017 ዓም ድረስ ለ237 አባላት ከ203 ሚሊዮን ብር በላይ ብድር መስጠት መቻሉን የህብረት ስራ ማህበሩ የሁለት ሳምንት ሪፖርት ያመለክታል። ሪፖርቱ እንደሚያመለክተው 237 አባላት ውስጥ ለትምህርት ለጤናና ማህበራዊ ጉዳዮች ማስፈጸሚያ 164 አባላት ተጠቃሚ የሆኑ ሲሆን ለንግድ ስራ አገልግሎት የሚውል ተሽከርካሪ ተጠቃሚ አባላት 47፣ እንዲሁም የራሳቸው የሆነ የግል ተሽከርካሪ ተጠቃሚ አባላት 11፣ ለቤት ግዢና ግንባታ ለንግድ ማስጀመሪያና ማስፋፊያ ተጠቃሚ የሆኑ አባላት 15 በድምሩ 237 አባላት የስራ ዕድል የተፈጠረላቸውና ተጠቃሚ መሆናቸውን ሪፖርቱ ያመለክታል። የብድር ቼክ በመውሰድ ላይ የነበሩ አባላት በበኩላቸው በአጭር ጊዜ ቼክ እንደደረሰላቸው በመግለጽ አዋጭ ጠንካራ የህብረት ስራ ማህበር በመሆኑ ሌሎችም የህብረተሰብ ክፍሎች ወደ አዋጭ በመምጣት እንደኛ ተጠቃሚ እንዲሆኑ እጋብዛለሁ ብለዋል። ስሜ ሚሊዮን ከደር ይባላል። የአዋጭ አባል ከሆንኩኝ ትንሽ ቆየት ብያለሁ። ሁለት አመት ከምናምን ወር ሆነዋል። ቢሾፍቱ ቅርንጫፍ ነው አባልነቴ። አዋጭ ላይ ከቆጠብኩኝ አንድ ሁለት አመት ሆኖታል፣ ግን ለአሁን ለሚያስፈልገኝ ነገር ብር መውሰድ ስለፈለግኩኝ የሚያስፈልገኝን መጠን ለመውሰድ አሁን ቼክ ለመውሰድ ወደዚህ መስሪያ ቤት መጥቻለሁ። አገልግሎት አሰጣጡ ጥሩ ነው። እኔ ከጀመርኩኝ አንዱ ለሳምንት ሆኖታል ይመስለኛል። ግን ያው በጠበቅኩት ጊዜ ደርሶልኛል ቼኩ። አዋጭ ለብዙዎች የስራ በር ከፍቷል፣ ብዙዎች ተጠቃሚ ሆነዋል። እኛም ከሌሎች ወንድሞች እና እህቶች ሰምተን ነው ወደዚህ ኦፊስ ጆይን ያደረግ ነው፣ እና ሌሎችም እየመጡ ነው። ቤተሰቦቻችንም በእንደዚሁ አይነት መልኩ ጆይን እያደረጉ ነው ማለት ነው ወደ አዋጭ እና አዋጭ በጣም መልካም የሆነ የኅብረት ስራ ማህበር ነው። ሌሎችም እንደኛ እንዲመጡ እንጋብዛለን ነው ማለት ነው። ውድ የአዋጭ አባላቶቻችንና የዜና ተከታታዮቻችን የዛሬው የዜና ፕሮግራማችን በዚሁ ተጠናቋል። ሰላም ቆዩ።